ከወፈርክ በላተኛ ሆዳም ትባላለህ። ስትቀጥን በሽታ ይዞት ነው ትባላለህ። በጣም ዘናጥ ከሆንክ ጉረኛ፣ ልታይባይ ትባላለህ። ካልዘነጥክ ቀለል ካልክ ደሃ፣ ዝርክርክ ትባላለህ። ስትናገር ለፍላፊ፣ ተናጋሪ ትባላለህ። ዝም ስትል አንገት ደፊ፣ አገር አጥፊ ትባላለህ። ሲሳካልህ በሰው ላብ በደሃ ገንዘብ ቋጣሪ፣ ችጋራም ትባላለህ። ካልተሳካልህ ሰነፍ፣ የማይሰራ የማይሳካለት ትባላለህ። ግልጽ ስትሆን ነገረ ኛ ሳትሆን ድብቅ ትባላለህ። ስታካፍል ለእይታ ይሉሃል። ሳታካፍል ስትቀር ሆዳም ይሉሃል። ምንም አደረክ ምንም፣ በህይወት እስካለህ ድረስ ይፈረድብሃል። ስለዚህ ካለህ አካፍል፣ ፍቅርን ስጥ፣ መልካም ሁን፣ ደግ አስብ፣ በሰው አትፍረድ፣ ሰው ነህና ሰውን አትናቅ። ስለ አንተ ደግ የሚባልልህ የምትሞገሰው ሞተህ የቀብር ቀን ብቻ ነው። ከሰው ምንም አትጠብቅ። ያን ጊዜ በሰላም ትኖራለህ። ተባረኩልኝ ባይ